እኔ የምለው ግን እነዚህ ልጆች ልምዱን ከየት ነው ያመጡ? ዛሬ ሀይሚዬ ገና ከመምጣቷ ጨጓራዋን የላጡት። ቪዲዮቸውን ስመለከት ምን ትዛል መሰላችሁ? የዩኒቨርሲቲ ህይወት ዛሬ ቡራ። እውነት ለመናገር አይደለም ሀይሚ፣ እኔ ራሱ በጣም ነው ያስደነገጠኝ ስላችሁ። በጣም ስሪስ ነበረ ቡራ፣ በጣም የሆነ ስሪስ ሆኖ ነበር የሚናገረው። ፍጼ ደግሞ በጣም ሲያቀጣጥል ነበር። ሀይሚዬ በቃ ተሳቃ ልሞት ተናዳለች፣ እንደገና ደግሞ በጣም እየሳቀቀች ነበር እና አዲስ አበባ ሴት እጨናነቃለሁ ያለችው እኮ ወድ አይደለም ቡታጅራ ተመቻችቶ ምችት ብሎ ነው የምኖረ ኖሮ አዲስ አበባ ላይ ብዙ የሚያስጨንቁ ነገሮች አሉ እያለችው ዛሬ እኔ በተግባራ አይቼዋለሁ። እንግዲህ የዛሬ ቪዲዮ ሁላችሁ ማየታችሁታል ብዬ አስባለሁኝ። ሀይሚዬን የጠንቋይ ቤት አርገው የጠበቋትኝ። እንግዲህ ጫት ቢራ፣ እንደዚሁም ደግሞ ሺሻ። በነገራችን ላይ ሺሻ ኢትዮጵያ ላይ የማይፈቀድ ነው። በሌላው ዓለም ግን ኖርማል ነው። መንገድ ላይ ምናም ራሱ ሊሸጡ ይችላሉ። ስ ችግር የለባቸውም። ግን ኢትዮጵያ ላይ ክልክል ነው፣ በጭራሽ ማለት ነው። ግን ተመሳሳይ እኮ ነው ጫትና ሺሻ፣ እንደገና ሲጋራ፣ ምንም ልዩነት የለውም። እና ግን ዛሬ ብሩኪ ማለት ነው ቤተሰቦች ሰዎች የቡራና ፈጼ ምን አደረጉ? ጫት፣ እንደገና ቢራ፣ ሌላ ደግሞ ብቻ፣ በአጠቃላይ እነዚህ ጠንቋይ ቤት የሚገኙ ነገሮች ሆኖ አላውቅም። ሀይሜ ራሱ ይህ ጠንቋይ ቤት ያስመሰላችሁት እያለች ነበር። ና ያው አሚሯችን ላይ የሚመጣ ላይ ጠንቋይ ቤት ሲባል እንደዚህ አይነት ነገሮች ናቸው። በጣም ያጫጭሳሉ ከሰል ከዛ ሀይም እየተጠርታ ስመጣ በጣም ነው የተደነገጠች፣ በጣም ከምታስቡት በላይ እኔ በጣም ያሳዝንችኝ ምኑጋ መሰላችሁ? በቃ የሆነ እረፉ ብላ ከልክላቸው ጫቱን ሰብስባ ብዙ ነገር አድርጋ ከአቅሟ በላይ ሲሆኑባት መጨረሻ ላይ ብሩክይ ያለችው ነገር በጣም ነበር ውስጤን የተሰማኝ። ከዚህ በፊት አሳይቷት የማያውቀውን ፊት ነበረ ቡራ እያሳያት የነበረው። ጭራሽ የነሱ አላንስ ብሎ እሷንም ደግሞ ጫት ካልቃምሽ እያሉ ሲጋብዟት ነበረ። ልክ እንዴት ነው ጥሩ ነገር አዘጋጅቶ እንደተጠራ ነገር ማለት ከኛ ጎን ቁጭ ብለሽ እኛ ስትጀመር እንኳን አይደለም እኛ ልከለኪ ቀርቶ እኛ የጠራንሽ ጭራሽ ቡና እንድታፈይልን ነው፣ ከጎናችን ቁጭ ብለሽ አንቺም ከኛ ጋር ጫቱን ካልቃምሽ እያሉ በጣም ሲያስጨንቋት ነበረ። ይህ ነገር ምን ትዛለ? የዩኒቨርሲቲ ተማሪዎች የዩኒቨርሲቲ ተማሪዎች ብዙ ጊዜ የሚጫሩት ወይም ከዩኒቨርሲቲ የሚባረሩት እንደዚ አይነት ነገር ሲያሳልፉ ነው። በእርግጥ እነዚህ ሱስ ነገሮች ለማንም አይጠቅሙም፣ ገንዘብ ወጪ ከማውጣት በስተቀር ምንም ነገር የምናተርፍባቸው ነገር የለም። ለሁላችንም ቢሆን ለጊዜው ደስታ ሊሰጥ ይችላል፣ ስሜታዊ ደስታ ጊዜያዊ ማለት ነው። ግን በዛ ስሜታዊ ወይም በዛ ደስታ ደግሞ ተገፋፍተን ብዙ የምናጣቸው ነገሮች አሉ። ብዙ ወንጀል ያሰራል፣ እና ልክ ዩኒቨርሲቲ ወጣቶች እንደ ስብስብ ብለው ሴቶችን ከጎናቸው አድርገው ጫት ሲያለማምዱ ያ ነገር ነው ተዝ ያለኝ። ማለት ቡራ ልክ አፉር ሙልት አድርጎታል እየቃመ ስሪት አይደለም ቤተሰቦች፣ ፍጹም ተመሳሳይ በቃ ዛሬ ስራው ሰርተውታል። ፕራንክ አይመስልም ቤተሰብ። ከአንዳንድ ፊቱን ኩስትትር ነው ያደረገው የሚናገራቸው ነገሮች እንዲያውም ሀይሚን ፋራናት እኮ አይገባትም ሲል ነበር እንዴ እርድና እንደዚህ ጫት መ በቃ ማጨስ ከሆነ የሀይሚ እርድና እኔን ይግደለኝ። እንዴ ማን ነው የሀይሚ ፋርነት? እኔን ይግደለኝ። እርድና እንደዚህ ከሆነ ይቅርብኝ ነው ያልኩትኝ። እና ግን በአጠቃላይ ዛሬ ሀይሚ ከምታስቡት በላይ ነሳዘነች፣ ከምታስቡት በላይ ምክንያቱም በጣም ስሪስ ነበሩ ቡራ ሲያዋራ። እኔ ከዚህ በፊት እንደዚ አይነት ፊት አይቼ ሰምቼ አላቅም። ሲቀጥል የሚናገራቸው ነገሮች ምናምን የምር የመረቀነ ሰው በጣም ጫጥቅሙ የመረቀነ ሰው ነበር የሚመስለውኝ። እና ፍዚ ራሱ በጣም እያቀጣጠለ ነበረ ከዛም ደግሞ በቃ እሷ አብራም ጫት ካልቃመች ስቅይት ትን ያለችው ዛሬ ስቅይት ጨጓራ ወላ አንዴ ትናደዳለች፣ አንዴ ደግሞ ስፍስፍ ትላለች። እውነት ለመናገር ሰዎች የሚከሱት የሚቀጥኑት እንደዚህ በቃ ስስ ስፍስፍ ስትሉ ስስ ልብ ሲኖራችሁ የመወፈር እድሉ በጣም ይቀንስባችኋልና ለዛም ነው ለካ ለካዚህ አዲስ አበባ ስትመጣ የማትወፍር ውሀ የሚዬና ኢቭን፣ እንኳን ሙቼ ጋ ልደውል ሁላ እያለች ነበረ። ብቻ ናፍቃችሁናል፣ ስለመጣችሁ ደስ ብሎናል። ግን ምላሹን ትችሉታላችሁ። ፍጼና ቡራ ምላሹን ትችሉታላችሁ። እንዲያውም ቡራ እያለ ነበረው። ይሄ የሚያስቀው ፕራንክ ነው። ይሄ ምንም አያስቅም። ስድስት እኮ ነው። የምር እኔ ራሴ ደንግጫ ለው። ማለት መጀመሪያ እኮ ፕራንክ እንደሆነ ለእኛ ተነግሮናል። ግን ከሀይሚኩን ነበረ ኔ የደነገጡት የሚናገሩት ነገር የሚያሳዩት ፊት። እንደገና ደግሞ እንዴት ነው ወጪ ያወጣውበት? ነው ከፈለግሽ አንቺም ቃሚ ማለት አንቺ በጣም ተንቀለቀሽ በረድ እንዲያርግሽ ጫቱ። ጆሮሽ ላይ ሽንኩርት ነው። እንዲኛ ጋር ሽንኩርት ስንከትፍ እንዳታላቅሱ የሆነ ግንባራችሁ ላይ ወይ ጆሮችሁ ላይ አድርጉ ይላሉ። እኔ ትርጉሙ ባይገባኝም ማለት እንዳያቃጥላችሁ ይባላል። ጫት ደግሞ ጆሮ ጋር የሚደረገው ምን ሊሆን ነው? ዛሬ በነፍሷን የተጫወቱት ግን ትችሉታላችሁ። ምላሹን ቅመሟ ከጀመረች አተዋችሁም። የምሬ ነው ምላችሁኝ። እና ስራ መስራት ደስ ይለ። ማለት ፕራንክ ስትደረጉ በአጭር ማለት የአንድ ቀን ፕራንክ ደስ ይለኛል። ግን ደግሞ የዛሬው በጣም ስሪስ ነበር። ቀላል ነው ምናምን እንዳትል፣ ቦራ ቀላል አይደለም። በጣም ደንግጣለ። ፊቷን አይታችሁ ከሆነ ማለት ነው፣ የሆነ ክፍት ብሏታል። በቃ ማለት እዛ ቦታ ጅራ ታስሬ ነው የከረሙት። እዚህ እንኳን ፈታ ልፍታታበት፣ ፈታ ልበልበት፣ በቃ ወደዛ ልቀቂ ምናምን እያለ ሃይሚን ሲያመጭ፣ ሲያመነጫጭቃት ማለት ነው። ስሪስ ነበር የሚመስለው፣ የምር ነበር የሚመስለው። ኢቨን እንኳን አኳኋኑ፣ አደራደራቸው፣ ነገሮቹ በቃ እያንዳንዱ ልምድ ያለው ሰው ነው የሚመስላችሁ። ልምድ ያላቸው በግድ በፊልም ምናምን ሁላችንም እናያለን። ከዛ ላይ መውሰድ፣ ልምድ መውሰድ እንችላለን። ግን ደግሞ የሚያረጉት ድርጊት እያንዳንዱ ነገር ጭራሽ ከሰላ የዘው ሀይሜ የተጠራችሁ ቡና ልታፈላ አብራቸው ማለት ነው እኛና መጨረሻ ላይ ስልችት ሲላት ምንድን ነው የጠንቋይ ቤት ነው፣ እንዲ ያለች እና በጣም ነው ያሳቀችኝ፣ በጣም ያሳዘነችኝ። እኔ ደግሞ ቡራስ አስደንግጦኛል። በዚህ ደግሞ የምርም እያቀጣጠለ ነበር፣ ጎበዝ አቀጣጣይ ኮሎ በረገራችን ላይ እውነት ትክክል ነው የሚመስለው። ማለት ከአንዳንድ አንድ ፕራንክ አይመስልም፣ ቤተሰቦች ብታዩት ማለት ነው። በቃ ትክክለኛ ስራ የዛሬው ተሰርቷል። እኔ ግን ሀይሚ በጣም ነው ያሳዘነችኝ ከምታስቡት በላይ ገና ሳይው ማለት ነው። ወይኔ ሀይሚ ገና ከማምጣት ከቡታጅራ ተጀመረ፣ ጨጓራሽ ሊላጥ ነው እያልኩ ነበረ። ለዛውም ሌላ ድግስ ገና ቡራ ደግሽላት አለሁ ለሀይሚ እያለ ነው ስላችሁ፣ ድግሱ ያው ፕራንክ ነው። ግን ሀይሚዬ ሰብስክራይብ እያደረግን እያበረታታን 200k እናስገባት። 200k የተገባች መልካም መልካም ቪዲዮዎች እንደሚለቁልን ቡራ ተናግሯል ስላችሁ፣ ያው ሀይሚ ሰርፕራይዝ ትደረጋለች፣ የተለያዩ ነገሮች አሉ። ቤተሰቦች ያን ነገር ለማየት እኛ ደግሞ ሰብስክራይብ አድርጎ ያው ቻናሉን ማሳደግ ነው በቀላሉ ማለት ነው። ትናንትና ያልመጡበት ምክንያት ስለ ደከማቸው ነው። ብዙ ሰዎች ቲክቶክ ላይ ዩቲዩብ ላይ ብዙ ነገር እያላችሁ ነበረ። ነገር ግን በቃ ሰማችሁ አደለ፣ ስለ ደከማቸው ነው። ምንም አዲስ ነገር የለም። ሁል ጊዜ ሰው መተቸት፣ ሰው ዝቅ ማድረግ ያለመደባችሁ ሰዎች ያው ሁሌም በዛ ረድፍ ነው የምትከተሉት። ግን ደግሞ ሀያሚያ ና ቡራ እንደምታዋቸው በአንድ ላይ መጥተዋል። ቀጣይም ማንም አይለያቸውም፣ አይለያዩም። በቃ ወቁ ይሄን ነገር ማለት ነው። ቤተሰቦች የዛሬው ፕራንክ ያበደ ነው። ሙሽዬ ጋር ለመደወል ራሱ ሀይሚዬ በቃ ልደውል እያለች ቡራን እያስፈራራችሁ ነበር። እኔ በሆን ደውል ነበረ ምንም ማለት ታገስም ማለት እንደዛ ታውብ እየጫት ነው ምሳብሰብ የብዙ ነገር አድርጌ የማይሰሙ ከሆነ ጭራሽ ፋራነሹ ኔ አብረሽ ቃሚ መቀም ካልቻች ሙዴና ትረብሽ ምናምን የሚሉ ከሆነ ቀጥታ ደውዬ ለሙሽዬ ብደውል አስባቸዋል የምፈጠረው ነገር ቀጥ ብለ ወደ ቤት ወደ ቡታጅራ ተመልስ ነበር ቡራ የሚባለው እና ያው ግን ስራ ስለሆነ ስኬ ምንም ችግር የለውም። እና ያው ቡራም የራሱ መልእክት አስተላልፏል። ወጣቶች በተለይ ለእናቶቻችሁ ስትሉ ለእናቶች ለአባቶች ሲባል ብቻ ሳይሆን አንድ ሰው ለራሱ ኃላፊነት መውሰድ አለበት በህይወቱ ላይ ማለት ነው ገባችሁ አይደለም? በህይወታችሁ ላይ ለራሳችሁ ኃላፊነት ስትወስዱ እንደዛ አይነት ነገሮች ላይ አትገኙም፣ እንደዛ አይነት ቦታ ላይ አትገኙም። ሲጀመር ይሄ አንዳንድ ሱሶች ነገሮች እንደነገርኋችሁ ነው፣ ምንም አይነት ጥቅም የለውም። ጊዜያዊ ስሜት በቃ ጊዜያዊ ትንሽዬ ደስታ የሰጣችሁ ይሆናል። ያቺ ደስታ ደግሞ ህይወታችሁን ታበላሽዋለ። እንዴት ብትሉ ቤተሰቦቼ ምንም ነገር ለማድረግ ክፉ ነገር የሆነ ጥሩ ነገር መቼም አያሰራም አይደለም። ክፉ ነገር ለማድረግ ይገፋፋችኋል። በቃ ምንም ሰውኛ ስሜት አይሰማችሁም። ወንጀል ለመስራት በጣም ነው የሚገፋፋችሁ። ብዙ ጊዜያታችሁ ከሆነ የብዙ ሰዎች ህይወት የሚበላሹ የአምስት ሴከንድ የአምስት ሴከንድ ወይም የአምስት ደቂቃ ጊዜ ናት። ህይወታቸውን ጭራሽ ሲኦል ውስጥ ወይንም እድሜ ልክት ስርዓት የሚያስገባው ያ ደግሞ በሱስ መገፋፋት ነው። እና ምንም ጥቅም የለውም። ትምህርቱ ያው ሁላችሁም እዚህ ህይወት ውስጥ አትግቡ ነው። እንደገና ደግሞ ፕራንኩ ላሃይምዬ ከባድ ነበር። የዛሬ የምሬ ነው የምላችሁ፣ ቀላል አይደለም ስላችሁ። ፕራንክ መሆኑን እያወቅን እንኳን በጣም ደንግጫለሁ እኔ ማለት ነው። እኛና ሀይሜ ደግሞ ሳታውቀው አስባችሁታል። ብቻ ከባድ ነው። ኒውስ መምጣታቸውን ደስ ብሎኛል፣ ስለናፈቁኝ ስላየዋቸው ደስ ብሎኛል። ሲቀጥል ደግሞ ፍፁም መሆናችሁ ቦራ መሱን ከቻላችሁ ጠብቁ ሀይምዬ፣ እጥፍ አድርገን እንደምትመለሰው እርግጠኛ ነኝ። ግን ያው ያደረ የባለ